ሰላም ሰላም፣ እንዴት ዋላችሁ? ውድ ተመልካቾች እንዴት ናችሁ? አሁን ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። ይሄ እንግዲህ በጎጃም ቀጠና የሚደረግ የማገት ነው። በመንግስት ተቋማት በመንግስት አመራሮች እንግዲህ የፋኖ ልጆች ናችሁ፣ የፋኖ ቤተሰብ ናችሁ እያሉ እንግዲህ ማገትን ተያይዞታል ማለት ነው ከነዚህ ውስጥ እንግዲህ አብዛኛው የሰሞኑን የተመረቀው የአድማ ብተናም ከመከላከያም እየከዱ ፋኖን መቀላቀላቸውና ፋኖ በሀይልም ሆነ በትጥቅ በብዛት እያገኘ መሆኑ ይታወቃል በጎጃም አካባቢ። ስለዚህ ይህን ያስደነገጠው መንግስት እንግዲህ ፋኖዎችን በልጆቻቸው እንትንበል ብንደራደር በሚል እንግዲህ የፋኖ ልጅ የሆኑትን ቤተሰብ የሆኑትን በማገት ላይ ይገኛል ማለት ነው። ስለዚህ ከነዚህ ውስጥ አንዱ ጎጃም ቀጠና ላይ በጎጃም ዋበል አካባቢ ነው። በጎጃም ዋበል በፎቶ የምትመለከቱትን ህፃን የፋኖ ልጅ በሚል እንግዲህ የ ብልጽግናው አመራር ካገጠው ቀናት ተቆጥረዋል ማለት ነው። ስለዚህ አጋ ህጻን ያገጠው እንግዲህ የዋበል ወረዳ ምክትል አስተዳዳሪ የሆነው ብዙነህ አለሙ ጓዴ ይባላል። ብዙነህ አለሙ ጓዴ ማለት ይህ ነው። በፎቶ የምታዩት ነው። ስለዚህ ህፃኑም ቀናት ተቆጥረዋል። አሁን ሌላ ቦታማ እንግዲህ ዘመቻ ወጧል ማለት ነው። በዚህ መንገድ ይህነው ነው። ከነዚህ ጋር እንግዲህ አስተማሪ የሆነ እርምጃ መውሰድ አለበት። እነዚህም ይህንን የሚያደርጉት እንግዲህ ተማርከው ዝም ብሎ ታስሮ በይቅርታ የሚለቀቁትን እያዩ ስለሆነ የነዚህ ልጆችም እንግዲህ የእርምጃው አካል የዘመቻ አንድነቱ አካል እዚህ የአስተዳደር ልጆችም እንግዲህ የዘመቻው የዘመቻ አንድነት ተጎጂ መሆን አለባቸው። ስለዚህ የዘመቻ አንድነት ሲባል እንግዲህ ጦርነቱ አማራ ክልል ላይ ነው እየተደረገ ያለው፣ አማራ ክልል ላይ እየተደረገ ባለበት ሰዓት ደግሞ እንግዲህ የሚወድመው የአማራ ንብረት ነው ማለት ነው። ስለ አማራ ንብረት አመራሮቹ አይመለከታቸውም። ስለሚሞተው መከላከያ፣ ስለወጣቱ አመራሮች የሚመለከታቸው ነገር የለም። እነሱ የሚመለከታቸው ስልጣናቸውን ማጽናት ብቻ ነው። ስለዚህ ይህ የሚቆመው ደግሞ እንግዲህ በህዝብ ብር፣ ህዝብ ግብር በሚከፍለው ለልማት ተብሎ ለስራ አጥን መቀነሻ ተብሎ እንግዲህ ህዝብ ግብርን ህዝብ ብር ነው እንግዲህ ብር እየገዙ ወጣቶችን ፋኖ እንዲሰልሉና እንዲከፋፈሉ የሚልኩ ማለት ነው። ከዚህም አልፎ ደግሞ የፋኖ ልጅ ቤተሰብ የተባለን ደግሞ እንግዲህ እያገቱበት እያሳገቱበት ነው ማለት ነው። ስለዚህ አማራ ክልል ምንም አይመስላችሁም፣ አማራ ክልሉ ስለመሆኑ ደግሞ ስለዚህ ወደ እነዚህ ቤተሰብ ደግሞ ዘመቻ አንድነት መግባት አለበት ማለት ነው። እነሱ ቤተሰብ አሁን እዚህ ጋር አማራ ላይ ምንድን ነው ያለ እሱ በሰራው ለምን ቤተሰቡ ይጠየቃል የሚል አስተሳሰብ አለ ማለት ነው። አማራ ላይ በጣም ኋላ ቀርና ጎታች ትግሉን ወደ ኋላ የሚገብት የሚጎትተው እንግዲህ አማራ ላይ ይህ አስተሳሰብ ነው። አንድ አመራር እርምጃ የፈለገውን ይወስዳል። የፋኖ ልጅ ነህ ብሎ ቤተሰብ ነህ ብሎ ያስራል፣ ያስገድላል፣ ያስረሽናል፣ ደብዛ ያስጠፋል። ስለሱ ቤተሰብ እርምጃ ለምን አይወሰድም ሲባል ግን እሱ ባጠፋው ለምን ልጆቹ የሚባል ነገር አለ ማለት ነው። ስለዚህ ይሄ አስተሳሰብ ይሄ አጉሊሉንታ እንግዲህ ከፋኖ ውስጥ መውጣት አለበት።